ያላቸውን ነው። እኔ እዚህ የዛሬ ያለውንና ምናልባት በሚቀጥሉት ሀያ ሰላሳ ዓመታት መሆን ይገባዋል ብዬ ማምነውን ነው የምናገረው። ዛሬ ያሉት ወጣቶች ያናይሹት። አንተ እነሱ ለመናገር የምትችል የዛ ቡድነ ባል ካልሆንክ በስተቀር በዕድሜ እነሱ ለራሳቸው ይናገራሉ። ፈጥሯዊ ነው። የለም እንደሱ ዐይነት ነገር። አንዱ ከአንዱ ለመብለጡ ምንድን ነው መነሻው? እናቴ የኦሮሞ ሆና አባቴ አማራ ከሆነ እንዴ እናቴም እናቴ ነች፣ አባቴም አባቴ ነው። እና ከአባቴ እና ከእናቴ ምንድን ነው የምታገኘው? ለምን መርጣል? ሁለቱም ለኔ እኩል ናቸው እስከተባለ እስከ ተባለ ድረስ እንደውም እዛው መድረክ ላይ ራስዎትም ገልጿል። ሶስት አማራጭ አለ፣ አህዳዊ ሆኖ ዲሞክራቲክ፣ ፌዴራላዊ ሆኖ ዲሞክራቲክ፣ እንደገና አንድ ገልጸው ነበር እና መልሶ አሁን ደግሞ የአህዳዊነት ትርጉም አይገባኝም ሲሉም እሱ መሳለቅ አይሆንም። ዜግነት ፖለቲካ ነው ያልኩት

ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት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 ዜግነት ፖለቲካ በሚል ደረጃ ግን እኔ ስለማልናገር እኔ ትርጉሙን ልሰጥህ አልችልም። እዚህ ሀገር የሚኖረው ፖለቲካ አንደኛ የብሄር ህብረ ብሄር የሆነ ፌዴራሊዝም እሱ ነው። አንድ ቻንስ ያለችን ሀገር አንድ ላይ ሊያቆይ የሚችል የምን እምነት ነው ያለኝ? እምነት ነው ያለው። አዎ፣ ግን መንግስታዊ መብት ነው። አህዳዊነትን ይዞ በአደባባይ ፓርቲ አቋቁሞ መከራከር መብት ነው። አህዳዊነትን የሚሰብኩ ኃይሎች በግልጽ እንኳ ባይኖሩ ብዙ ጊዜ የዜግነት ፖለቲካን የሚያራምዱ ኃይሎች ላይ በቀደም እዛ መድረክ ላይ ባየሁት አግባብ አንዳንድ ጊዜ ከመውቀስም አልፎ መሳለቅንም በሚመስል አግባብ እየተመለከትን ስለሆነ አንድ ሀገር ዲሞክራሲያዊት ነች እስከተባለ ድረስ እንደውም እዛው መድረክ ላይ ራስዎትም ገልጿል። ሶስት አማራጭ አለ። አህዳዊ ሆኖ ዲሞክራቲክ፣ ፌዴራላዊ ሆኖ ዴሞክራቲክ እንደገና አንድ ገልጸው ነበር እና መልሶ አሁን ደግሞ የአህዳዊነት ትርጉም አይገባኝም ሲሉም፣ እሱ መሳለቅ አይሆንም። ዜግነት ፖለቲካ ነው ያልኩት፣ አህዳዊነት ስርዓት ነው። እሱን አውቃለሁ በዚህ ሀገር። ስለዚህ አማራጭ ከሆነ እሱን ይዞ መታገል ህገ መንግስታዊ መብት ነው። ነገር ከዛ የበለጠ ሌላ ህገ መንግስታዊ መብት አለ ለመታገል። እኔ ግን እኔ ቻንስ አይኖረውም ብዬ ነው የምታገለው። እኔ ማስተሳሰብ ደረጃ ነው በምን ገመገሙት? ቻንስ እንደማይኖር አሁን ስነግርህ እኮ ነበረ። እዚህ ሀገር በሞራላዊም የሆነ ታሪካዊም የሆነ ፖለቲካዊም የሆነ መሰረት የለውም። ምክንያቱም ትግል ሲደረግ የነበረው ባለፉት 50 አመታት አንድ ወጥ ስርዓትን ለማምጣት አይደለም። ምክንያቱም ችግሩ የነበረው አሳታፊ ስላልነበረ ቀድሞ የነበረው ስርዓት አሳታፊ ስላልነበረ በብሄር ስለሚያገል በዛም ጥያቄ ነበር እኮ የብሔረሰቦች ጥያቄ የሚባል ጥያቄ በኢትዮጵያ ውስጥ ነበረ። እነሱን መልስ ለመመለስ ህብረ ብሔራዊ ፌዴራሊዝም ነው መልሶ ብዬ ነው የማምነው። ሌላ ደግሞ አይደለም። ህብረ ብሔራዊ የሆነ ፌዴራሊዝም አሁን ባለው የኢትዮጵያ ህገ መንግስት ህገ መንግስት ነው ደግሞ ስሙ ራሱ፣ ምክንያቱም ማስተዳደሪያ ዶኪመንት ነውና በዛ መሰረት የተመሰረተው ህብረ ብሔራዊ ፌዴራሊዝም ነው ለዚህ ሀገር የሚጠቅመው ብዬ ነው የማምነው። ባለፉት 50 ዓመታት የነበረ ማህበረሰብ እኮ ዛሬ ላይ ቆሞ እሱን አይነት አስተሳሰብ ማራመድ የማይቻልበት እድል ይኖራል። አዲሱ ትውልድ ባለፉት 50 ዓመታት ትግል ሲደረግበት የነበረው ሚሉት ለምሳሌ ኢህአዴግ የነበረበትን ሁኔታ ዛሬ ላይ የኛ ኢሹ አይደለም የሚል ትውልድ ሊኖር ይችላል። ለምሳሌ አንዳንድ ጥናቶች የሚያመለክቱት በተለይ ውህድ ማንነት ያላቸው አካላት አብዛኛው የከተሞች የከተማ ውስጥ የሚኖሩ ማህበረሰብ ይሄ እርስዎ የሚሉትን ህብረ ብሔራዊ ወይም ደግሞ ብሔር ተኮር የሆነውን አስተዳደራዊ ስርዓትና ፌዴራላዊ ስርዓት አይፈልጉትም። በተግባርም እንደምናየው ዛሬ እያናጨን ያለው እሱ ነው እና ምን ማለት ነው ቻንስ የለውም ማለት እኔ ዛሬ 20 ዓመት ወይም 30 ዓመት ወደፊት የሚሆነውን አድ ለማውራ አሁን ያለንበትን ሁኔታ በማየት ነው። አሁን ያለንበትን ሁኔታ ደግሞ የማየው ከመጣንበት ታሪካዊ ሂደት አንጻር ነው ከዛ አንፃር እኔ የሚመስለኝ የሚመስለኝን እናገራለሁ። ለአሁኑ ሰዓት የሚያስፈልገውን ሌላ ትውልድ ደግሞ የራሱን ትውልድ የሚኖርበትን የፖለቲካ ስርዓት እየቀየሰ ይኖራል፣ እያስተካከለ እያሻሻለ ይኖራል። ስለዚህ የዛሬ 30 ዓመት ይሄ አዲሱ ትውልድ ያልከው የሚፈጥረውን የራሳቸውን ነው። እኔ እዚህ የዛሬ ያለውንና ምናልባት በሚቀጥሉት 20 30 ዓመታት መሆን ይገባዋል ብዬ የማምነውን ነው የምናገረው። ዛሬ ያሉት ወጣቶች ያናይሹትም ነው እሺ። ወላ አንተ እነሱ ተና ለመናገር የምትችል የዛ ቡድን አባል ካልሆንክ በስተቀር በእድሜ እነሱ ለራሳቸው ይናገራሉ። ግን ውህድ ማንነት ያልከው ነገር አለ። ምን ማለት ነው? ውህድ ማንነት ከአንድ በላይ ብሔር ከሆኑ ቤተሰቦች የተወለደ ቤተሰቦቹ፣ አንዱ አማራ አንዱ ኦሮሞ ሊሆን ይችላል። ሰውየው ግን ሊመርጣ አይችልም ማለት አይደለም። እንደኔ አስተሳሰብ ማንነት አንተ የምትመርጠው ነገር ነው እንጂ በደም ውስጥ ያለ አይደለም። ስለዚህ አባቱ ኦሮሞ ነውና እናቱ ትግራይ ወይም አባቱ ኦሮሞ እናቱ አማራ፣ ስለዚህ ውሁድ ማንነት የሚባል ነገር እኔ አላምንበትም። ለምን? ማንነት የሰው የግለሰቡ ምርጫ ነው። አባቴን አባቴ አለም ሁለቱ ተገኘ ተፈጥሮ ነው የለም። ለምን እንደሱ አይነት ነገር ምን አንዱ አንዱ ካንዱ ለመብለጡ ምንድነው መነሻው? እናቴ ኦሮሞና አባቴ አማራ ከሆነ እንዴ እናቴም እናቴ ነች፣ አባቴም አባቴ ነው። እና ካባትና ከእናት ምንድን ነው የምታገኘው? ለምን መርጣለሁ? ሁለቱም ለእኔ እኩል ናቸው። ኖ ኖ፣ ምንድን ነው የምታገኘው ከእናትና ከአባት ሁለት ማንነት? ደም ነው አደለ? አይደለም፣ ማንነት የደም ጉዳይ አይደለም። እሺ፣ ማንነት የዛ ጉዳይ አይደለም። ማንነት ስትወለድ፣ ማንነት የለህም። ስንደውል ኦሮሞ ሆነ አትወለድም፣ አማራ ሆነ አትወለድም። ሰው ሆነ ነው የምትወለደው። ነገር ግን ወላጆች ሶሻላይዝ ያደርገዋል ትምህርት ባህሉን ያስተምሩሃል፣ አኗኗሩን ያስተምሩሃል፣ ምኑን። በዛ ምክንያት ያንተ ስነ ልቦና የአንድ ወገን እየሆነ ይመጣል። ከዛ በኋላ አንተ ማንነትን ትወስናለህ። ለምሳሌ የኦሮሞ በኦሮሞ አገር ከአማራ እናትና አባት ተወልደው በኦሮሞ ነጻነት ግንባር ውስጥ ሲዋጉ የነበሩ ሰዎች አሉ። እነዚህ ሰዎች እናትና አባቶቻቸው አማሮች ናቸው። እናትና አባቱ አማሮች ናቸው። እሱ ግን ኦሮሞነትን ወስዶ እሷ ግን ኦሮሞነትን ወስዳ ተቀብላ የዛ ማህበረሰብ አባል ሆና እስከ መብት ትግል ሁሉ ውስጥ የሞቱ አሉ። እና ስለዚህ ማንነት ከላይ የሚሰጥህ ነገር አይደለም፣ ተፈጥሯዊ አይደለም። እንዲህ ነው እንጂ አይደለም። እርስዎ ራስዎት እኮ ሲጠቅሱ፣ ማለት ወይ ራሳችንን ካላታለን በስተቀር የደም ጉዳይ እስከሆነ ድረስ ከእናቴም ካቆይ ዜግነት ነው እንጂ የምርጫ ጉዳይ መወለድ ደም የምርጫ ጉዳይ ሊሆን እንደማይችል እርሱም በተለያዩ መድረኮች ላይ ሲያወሱ ሰምቻለሁ። እንዴት ምን ለማለት ነው? አይደለም ይህንን አጣርተን መምጣት ትችላለህ አንተ። እኔም እምለው ግን ማንነት ራሱ ዜግነት አይደለም። ዜግነት ሕጋዊ ነገር ነው። ማንነት ባህላዊ ነገር ነው። ያደግክበትና የኖርክበት ባህል ማንነት ይሰጠሃል። የእኔ ዘመዶች አሉ እኔ አሁን ነቀምት ስላደኩኝ ወላጆችን በዛ ባህል ውስጥ ስላዘው የዛን ስነ ልቦና ነው ያለኝ። ይኔ ግን የአክስቶቼ ልጆች እናታቸው አባታቸውም ኦሮሞ የሆኑ እነሱ ግን አዲስ አበባ ውስጥ ያደጉ እዚህ ያደጉበት ባህል አማርኛ በመናገር ያደጉበት ባህል ነው ማንነት የሰጣቸው። ስለዚህ ይሄ የደም ጉዳይ ነው የሚባለው ነገር ትክክል አይደለም። ማንም ደሙን ብታየው ንንት እንደሆነ አንተና የኔ ደም ቢታይ በካቴጎሪ ኤ ቢ በመሆን ካልሆነ በስተቀር የአማራ ደም፣ የኦሮሞ ደም የሚባል ነገር የለም። ማንነትም አንተ የምትመርጠው ነው። ኢብን ዛሬ ዛሬ እናቶቻቸውና አባቶቻቸው ኦሮሞዎች ሆነው የነበሩ ነገር ግን ማንነት አተው ቆይተው የነበሩ ዛሬ ግን ኦሮሞ ነኝ ብለው ኦሮሞኛን እንኳን በትክክል ሳይናገሩ ነኝ ብለው የሚመጡትን አይደለህም ብዬ ለመከልከል ለመስጠትም ለመከልከልም መብት የለኝም እኔ። ስለዚህ ማንነት ያደግህበትና የሆንክበት ያ ማንነት ያገኘህበት ባህል ውጤት ነው እንጂ የህግ ጉዳይ አይደለም። ሰርቲፊኬት የሚሰጥበት ጉዳይ አይደለም። ምርጫ የሚሆነው መግቢያ ፖይንቶች አሉ። ከገባህበት በኋላ እኔ ኦሮሞ ነኝ ካልክና፣ ከተቀበልክ አንተ አማራ ነኝ ብለህ ከተቀበልክ ግዴታ የለም፤ የሚከለክልህ የለም። እንዴት የለም? ማን ነው የሚከለክልህ? አንተ አባቴ መገለጫ አለው እኮ ለምሳሌ፣ እኔ ዝም ብዬ ገብቼ ኦሮሚያ ክልል ውስጥ ኦሮሞ ነኝ ስላልኩ እኮ የሚሆን ነገር አይደለም። ክልል አይደለም ኦሮሞነት የሚሰጥህ። አሁን ደጋግሜ ተናግሬ ያለው ማንነት የሚሰጥህ ያደክበት፣ ወላጆችህ መጀመሪያ ሶሻላይዝ ያደርገዋል። ያደክበት ሁኔታ ደግሞ ማንነትን እየሰጠ ያንን ስለንቦና ንቦና እየተላበስክ ስትመጣ ትሆናለ። አንድ ሰው ግን እኔ ኦሮሞ ነኝ ባለበት ጊዜ አባትና እናቱ ላይሆኑ ይችላሉ። እኔ ብዙ ጓደኞች አሉኝ። አሁንም አባትና እናቶቻቸው ኦሮሚያ ክልል ውስጥ ሲኖሩ የነበሩ ነገር ግን ልጆቹ ያደጉበት ባህል ነው ማንነትን የሰጣቸው እንጂ ከእናትና ከአባቱ የወሰዱ ደም አይደለም። እነሱን አንተ ኦሮሞዎች አይደላችሁም ብዬ ለመናገር ማን ነው የሚችለው? እሺ እሱን መከራከሪያ እንትና አጼ ምኒልክ ምንድነው የፈለከው? አይደለም አጼ ምኒልክ ለኦሮሞ ይቀርባሉ ወይስ ለአማራ እኔ ያልጽ ምድር ላይ ስለማላቃቸው ለማን እንደሚቀርቡ አላውቅም። እንዴት ያውቋቸው አላገኛቸው። በተለያየ መልክ የሚወሱና ትልቅ ታሪክ ያላቸው አካል ናቸው። እንደ አንድ እንደ አንድ የአገር መሪ፣ የፖለቲካ መሪ ነው ማውቃቸው። ለማን ሲቀርቡ እንደነበረ ግን በግላቸው እኔ አላውቅም። ነገር ግን በተለያየ ዲስኮርሶች ላይ ደግሞ ለአማራ የሚቀርቡና በተለይ ደግሞ ኦሮሞም ሲገፉ የነበረ መሆኑን በሚያወሳ አግባብ ነው የሚገልጿቸው። እርሱ እንዴት ዛሬ ያላቃቸው ላሉ የትኛው ላይ እንደሱ እንዳወራ ልትነግረን ትችላለህ? ለማንኛውም ግን አጼ ምኒልክ የስርዓት መሪ ናቸው፣ የሀገር መሪ ናቸው። ሲያራምዱት ከነበረ ፖሊሲ በመነሳት እንደዚህ ናቸው ለማለት ትችላለህ። ካለ በለዚያ በስተቀር ለገሌ ይቀርባሉ ለገሌ አይቀርቡም የሚለውን ነገር ስለማላውቃቸው እንደ ግል ሰው አላውቅም። ምናልባት ኦሮሞ ጓደኛ የታሪክ ተመራማሪ ሆኑ አጼ ሚኒሊክን አላውቃቸውም ያስጌዳል። እንደ ፖለቲካ መሪ ነው የማውቃቸው። ጥያቄ ይስተካከል። አንተ ያልከው አጼ ሚኒሊክ እንደ ፖለቲካ መሪ ፖለቲካቸውን ስመሩ ዛሬ በብሔርተኝነት አይን ለማን ይቀርባሉ? ለየው ጥያቄ ለማን ይቀርባሉ ያልከው ለማን እንደሚቀርቡ አላውቅም ስለማላቃቸው ለማን እንደሚቀርቡ። የግል ጥያቄ ነው የምትጠይቀኝ፣ እኚህ ሰውዬ ወደ ማን ነው የሚቀርቡት ነው የምትለኝ፣ የግል አመራራቸው፣ አገዛዛቸው፣ እሱን ለይተህ ከፖሊሲ ለማን እንደሚቀርቡ ካልከው ከለየ እሳቸው ይሄንን የአዲሲቱን ኢትዮጵያ የፈጠሩ በውጊያ ብዙ የተለያዩ አካባቢዎችን ወቅተው አስገብረው ስርዓትን ፈጥረው እሳቸው ካለፈ በኋላ እንኳን ያ ስርዓት ከሳቸው በኋላ እንኳን አለ። በዛ ደረጃ የመሰረቱት ስርዓት የመሰረቱት ሀገረ መንግስት እሱን በማይበት ደረጃ እኚህ ሰውዬ የወጡበትን ብሔር የበላይነት ፈጥረዋል። እዛ ውስጥ ሌሎች ሰዎች የሉም ማለት አይደለም። ወደ እሳቸው ተጠግተው የነበሩ ሁሉ የዛ ጥቅም ተካፋዮች እና የዛን ልቦና ተካፋዮች የሆኑት የስርዓቱ አስተዳዳሪዎች ነው የነበሩት። ያ ስርዓት ለኦሮሞ አይጠቅምም ነበር ያ ስርዓት ለአፋር አይጠቅምም ነበር። ያ ስርዓት ለሶማሊያ አይጠቅምም ነበር። ለወላይታ አይጠቅምም ነበር። ጠቅሞ አልነበረም። ታሪክ ግን ከነሱ ሲጀምር ወይም ደግሞ እንደነሱ ሲወሳና በተደጋጋሚ ሲነሳ አይጀመርም። ጥላቻ አይመስልም ወይ ነው እሳቸው ላይ ያነጣጠረው ነገር? እሳቸውን ስለማያውቃቸው ለጠላቸው ለወዳቸውም አልችልም። ስርዓት ነው ማራ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 ምንድን ነው ማሳያውት? በዛ ጊዜ የተደረገው ነገር ነው ማሳያው። እሺ የደርግ ስርዓት የወደቀበት ጊዜ ነው። በፓርቲ ደረጃ የተደራጀ ወገን ሁኔታ አልነበረም። ፓርቲዎች አልነበሩም። በደርግ ጊዜ ኢሰፓ ብቻ ነው ፓርቲ የነበረው። ስለዚህ ፓርቲዎች አልነበሩም። ነገር ግን ኢሰፓን እና የኢሰፓን መንግስት ቀናቅነው ታግለው ያሸነፉ ነበሩ። እነሱ ተሰበሰቡ። እዚህ ቦታ ላይ የሽግግር ጊዜ ቻርተር ጻፉ። በሽግግሩ ጊዜ ግን የህገ መንግስት አርቃቂ ኮሚሽን አቶ ክፍሌ ወዳጆ ነው መሰለኝ የሚመራው የነበረው እና አቶ ዶክተር ነጋሶም ነበሩበት ኮሚሽን ነበረ። ያ ኮሚሽን ምሁራንን፣ ሽማግሌዎችን፣ ሃይማኖት መሪዎችን፣ ሴቶችን ምን ብሎ አሳትፏል። እንደሱ ብቻ ነው ያሳተፈው። ፕሮፌሰር በመሪ ድርጅት ደረጃ አልተወከሉም ነበሩ። በመሪ ድርጅት ኦነግ እንደ ኦነግ አልተወከለም። እነሱ ስልህ እኮ አሸንፈው የመጡት ስልህ እኮ እነሱ ነው እነሱ ናቸው። እሺ አዎ፣ ኦነግ እንደ ኦነግ ይሁን እንደ ኤክስፐርት ይወከል፣ ግልጽ የሆነ ነገር የለም። ግን እነሱ ራሳቸው የህገ መንግስት አርቃቂ ኮሚሽንን በሚያደርጉበት ጊዜ ከፓርላማው ጋር እንዳናደርገው የህዝብ ተወካዮች ምክር ቤት ነበረው ህገ መንግስት አርቃቂ ኮሚሽን እሱ የፖለቲካ መሪዎች ነበሩ። የህዝብ አስተሳሰብ መሪዎች ነበሩ፣ የሃይማኖት መሪዎች። እነዚህ ሁሉ ተወክለዋል። በዛን ጊዜ ለመወከል በሚችልበት ደረጃ ተወክለዋል። ለምሳሌ አሁን አልተወከልንም የሚለው አካል እሱን ቆይ ለጊዜው እንትው እና አሁን አልተወከልኩም ብሎ የተነሳው አካል የሚጠይቀው ጥያቄ ህገ መንግስታዊ ማሻሻያ ነው። ነገር ግን እስኪ ተወክለዋል የሚባሉትም አካላት ተወክለዋል የሚባሉትም አካላት ቢሆኑ ወይም ተወክለናል ብለው በመሪ ድርጅት ደረጃ የሚያስቡ አካላት ዛሬ ላይ ተነስተው ህገ መንግስታው በሚፈቅደው አግባብ ይሻሻልልን ቢሉ መብታቸው ነው። ትክክል። ስለዚህ እነዚህ አልተወከልንም የሚሉት አካላት ባለመወከላቸው ብቻ ሳይሆን፣ ምክንያቱም ይፋ ያደረጉት ነገር ስላልተወከልን ብቻ አይደለም። በመሰረቱ አሁን ህዝቡም ሀገሪቷም ላለችበት አጠቃላይ የእድገት ደረጃ የማይመጥን ህገ መንግስት ስለሆነ ማሻሻያዎች የሚያስፈልጉት አንቀጾች ስላሉ እሱ ይሻሻል የሚልም አስተሳሰብ ቢያራምዱ ስ አይችሉም፣ መብታቸው ነው። እንኳን አስተሳሰብ ማራመድ እናሻሽለው ነው ማለት ሳይሆን ህገ መንግስቱንም ጥለን እንደ አዲስ እንጻፈው ነው የሚሉት። እንዲያውም አንተ እንዳልከው አልመሰለኝም። እንሱ የሚሉት ስላልተወከልንበት፣ ስላልተሳተፍንበት ይህ ህገ መንግስት የኛ ህገ መንግስት አይደለም አሁን የተጠቀምከው ቀደው እንንጣለው በምን ደረጃ አንተ የተጠቀምከው ቃል ስለማይመጥን ይሄ ህገ መንግስት ለኢትዮጵያ ስለማይመጥን ህዝብ የተወከለበት አዲስ ህገ መንግስትን ጻፍ ነው በምን ደረጃ አሁን እንግዲህ ጥያቄ ሲቀርብ ብዙ ጊዜ ግለሰቦች በተለያየ መልኩ ሊያነሱ ይችላሉ። የዛ ማህበረሰብ አካል ነኝ ብለው የሚያነሱ ግለሰቦች ሊኖሩ ይችላሉ። ነገር ግን ያን ማህበረሰብ ሊወክል የሚችለው በህግ አግባብ ሊወክል የሚችለው ሁለት ኃይል ነው። አንደኛው፣ ለምሳሌ ይሄ ጥያቄ የሚነሳው ከአማራ አካባቢ ነው ብለው የሚያስቡ አካላት አሉ። ነገር ግን መላው የከተማ ነዋሪዎችን በዚህ ደረጃ እንደ ግለሰብ ያነሳሉ። ነገር ግን እኛ ቅቡልነት ኖሮት ለእኔና ለእርሱ ሀሳብ ለውይታችን ተገቢ የሆነ አስረጃ አድርገን ወይም መነሻ አድርገን ልንከራከር የምንችለው በህግ ደረጃ የሚታወቀውን አካል ነው። ስለዚህ የአማራ ክልልን ብንወስድ ለምሳሌ አሁን እርሱ ያሉትን ጥያቄ ሊያነሳ ከቻለ ወይም አንስቷል ብለን ደምድመን መናገር የምንችለው የአማራ ብሔራዊ ክልላዊ መንግስት አንስቶት ከሆነ አለበለዛ ደግሞ የአማራ ዴሞክራቲክ ፓርቲ አንስቶት ከሆነ ነው የአማራ ዴሞክራቲክ ፓርቲ ወይም ደግሞ የአማራ ክልላዊ መንግስት ስለማይመጥን አዲስ እናቋቁም ብሏል። እሱን አምጣ አጣራ። አጣርቼ እኔማ ማሻሻያ ነው እኮ የሚለው እኔ የምሰማው። ግን አየህ፣ የአማራ ክልላዊ መንግስት ወይም የአማራ ዴሞክራቲክ ፓርቲ ያልከው አማራን የሚወክለው የአማራ ዴሞክራቲክ ፓርቲ አይደለም። አማራን የሚወክሉ ለምሳሌ የአማራ ብሔራዊ ንቅናቄ የሚልም አለ። እነሱም እኮ ኮንስቲትዩንሲ አላቸው። አሁን የምናገረው በሀሳብ ደረጃ እየተንሸራሸሩ ባሉ ጉዳይ ላይ እንዲያውም፣ አማራ አይደለም እኔ ከአማራ አይደለም የሰማሁት ከዚህ ከአዲስ አበባ ነው። ይህንን ሀሳብ የሚያነሱት ከአዲስ አበባና ምሁራን ወይም ልሂቃን ናቸው የሚባሉ ሰዎች እናውቃለን። እኔ ስም አልጠራም እንጂ አልተወከልንበትም የሚሉት ከዚህ ነው። ወደ አማራ እንትን አትወሰደው ልልህ ነው። ለማንኛውም ግን ህገ መንግስቱ ማሻሻል ከሆነ ይሄ አሜንድመንት የሚባለው መንግስት በበቅል ህገ መንግስቱ ራሱ ነው የሚፈቅደው። ይሄንን ማሻሻያ ማድረግ ይቻላል፣ መብቱም አለ፣ ሂደቱም ተዘርዝሯል እንዴት እንደሚደረግ። ህገ መንግስትም እኮ ተሻሽሏል። እዚህ በ2004 በህዝብ ቆጠራ ላይ ማሻሻያ ተደርጎበታል። አሁንም ማሻሻያ ማድረግ ይቻላል። ምንም ችግር የለውም። እሱ ወደፊትም ይቻላል፣ እንደ ሁኔታው እየታየ በፓርላማ ሂደቱ አለ። በፓርላማ አልፎ እንደተጠየቀው ጥያቄ ምክንያቱም ማሻሻያ ላይ የሚቻልበትና የድምፅ አስተያየት የሚለያይበት አለ። እሱ አሁንም ይቻላል። ህገ መንግስት ግን እንደገና አዲስ እንጻፍ የሚለው አሉ፣ በጽሁፍም እሱስ። መብት አይደለም መብታቸው ነው መናገር መብታቸው ነው። እኔ ያንን አላምንበትም፣ ግን ምክንያቱም አሁን ያለው ህገ መንግስት በመብት መጠበቅ ደረጃ ላይ ከሆነ ሰፊ መብት የሚጠብቅ ነው የህዝብን የሰብአዊ መብቶችን እኔ በምን ደረጃ እንደምታሻሽለው አላቅም። ሰብዊ መብቶች ላይ በነገራችን ላይ ፕሮፌሰር፣ ይህንን ህገ መንግስታዊ ስርዓት ባለፉት ዓመታትም ጭምር በጣም ሲቃወሙ የነበሩ አካላትም ቢሆኑ ከዚህ ከሰብዊ መብት ጋር ከዲሞክራሲ መብቶች ጋር በተያያዙ ጉዳዮች ላይ ያሉ አንቀጾችን በምንም መልኩ የማይደራደሩባቸው ወይም ደግሞ ብዙም እሱ ላይ ጥያቄ ሲነሳ ስለማንመለከት እሱ ጋር አይደለም ማሻሻያው ግን አስፈላጊው ነው ከተገኘ ለማለት ነው። ህገ መንግስቱን እንዳለ ከካሻሻል እንዳለ ነው የምትወስደው። አንዳንድ አንቀጾች አሉ መሻሻል የሚገባቸው ከተባለ ህገ መንግስታዊ ሂደት አለ፣ እሱም መደረግም አለበት። የመብት ጉዳይ እኮ አይደለም፣ ለመናገር መብት እንደገና አዲስ እንጻፍ ለማለትም ይችላሉ። የኔን እምነት ነው የምነግርህ። አሁን ያለው ህገ መንግስት ግን የሚመጥን አይደለም የሚባለው ነገር ከመመጠንም በላይ ነው በጣም ሰፊ ነፃነትንና መብትን የሚጠብቅ ነው። በሰብአዊ መብት ደረጃ በዲሞክራሲያዊ መብት ደረጃ፣ ሴቶች መብት፣ የልጆች መብት፣ የልማት መብት እያለ ይደረድረዋል። አንዳንድ አንቀጾች አሉ ካልክ ደግሞ ማሻሻል ትችላለህ። ይሄ እኮ ያለ መብት ነው። የሚያከራክርም ጉዳይ አይደለም። አንቀጹን ጽፎ ሂደቱን ተጠብቆ ማሻሻል አሁንም ይቻላል። መከራከር አያስፈልግም። አቅርቦ ማሻሻል። ቢወከሉስ ኑሮ ከዚህ በላይ ምን ምን ነገር ሊጨምሩበት ይሆን? ምን ሊያመጡ ነበረ የሚልም ነገር አንስተው ነበረና ሲወከሉ ተወክለው ቢሆንልን። ቅድም እኔን አንድ ነገር ብለውኝ ነበረ። በዚህ በፖለቲካ እንትን ውስጥ ቢሆን ኖሮ ብሎ ቋንቋ እርስዎ እንደ ምንድነው ያሉኝ? አንካውንተር ምናምን ነገር ብለው ቀደም ሲል አንስተውልኛልና ተወክለው ቢሆን ኑሮ ምን ሊጽፉ ነበር ብሎ ነገር በራሱ ተገቢ ነው ወይ? ሲወከሉ ለነሱ አንተውም ተወክለው ቢሆን ኑሮ ያደርጉትን ለነሱ እንቶ ኑሮ ብሎ ትክክል ያዳመጠ ያዳመጠ አይመስለኝም። እንደዚህ ነው። አሁን ህገ መንግስት ስላለን ህገ መንግስት ስላለን ይሄንን ህገ መንግስት ከዚህ የተሻለ ምን ሊጽፉ ነበር? አሁንም እንኳን እኮ ነበርና ኑሮ ያው ነው። አሁንም እንኳን እንጽፋለን፣ እንደ አዲስ የሚሉት አዲስ ህገ መንግስት ሁሉ የተወከለበትን እንጽፋለን የሚሉ ሰዎች ቢኖሩ አዎ፣ ወደ ኋላ አይደለም ቢን አሁን ይፃፍ ቢባል ከዚህኛው የተሻለ ህገ መንግስት ምን ሊጽፉ ይችላሉ? ነው እሱ። ሲመጡ ሲጽፉ ነው ማየት አይሻልም ወይ? ለምን ህገ መንግስት በምድሩ ላይ ከዚህኛው የተሻለ ህገ መንግስት ማሻሻል ትችላለህ። ማሻሻል ይቻላል። የተሻለስ ማምጣት የሚቻልበት እድል የለም። በእኔ እምነት የለም። ቅድም የዓለም አቀፍ ህጎችን አንስተሃል። እነዚህ ዩኒቨርሳል ዲክላሬሽን ኦፍ ሂማን ራይትስ እነዚህ አሁን አልዘረዝራቸውም፣ ግን ይሄ የሴቶችን መብት የሚጠብቀው የኢኮኖሚና የማህበራዊ ኮቨነንቶች ያሉት እነዚህ ሁሉ ህጎች ጋር ስታመሳክር እንኳን ለኢትዮጵያ ለአሁን ጊዜ የሚመጥን በዓለም አቀፍ ደረጃ ላይ እነዚህ መብቶች ተዘርዝረዋል። ከዚህ በላይ ምልት ፈጥር ትችላለ? እነዚህ ድርጅ ካሉት ቅድም ዩኒቨርሳል ቫሊውስ ካልከው ከነሱ የተሻለ ምልት ጠይቅ ትችላለህ? የኢትዮጵያ ህዝብ የሚጠይቀው ሰብአዊ መብት ነበር የሚጠይቀው፣ የዴሞክራሲያዊ መብት ነው የሚጠብቀው እነዚያ መብቶች ይከበሩልኝ የሚል ጥያቄ ነው የተነሳው። ለእነዚያ ጥያቄዎች መልስ ለመመለስ የሚያስፈልግ ህገ መንግስት ካለ እነዚህን የዓለም አቀፋዊ መብቶችን ተንተርሶ የተሰራ ህገ መንግስት አለ። አሁን ከሱ ሌላ ምን ልትሰሁ ትችላለ? በነገራችን ላይ ግን መብት፣ የመብት መጨረሻ የሚባለው ደግሞ ማንም ይጻፈው፣ ማንም በዓለም አቀፍ ስታንዳርድ ደረጃም በቃ አለ የተባለለትም ሊሆን ይችላል። በቃ እኔ ከሌለውበት ግን አልነበርኩበትም ብዬ ካሰብኩ ለምን የዓለም ቁንጮ የሆነ ነገር አይጻፍም? መብት አደለም ወይኒስ እንደዚህ ጋር ስለዚህ መጠየቃቸው፣ እሱ እኮ የመናገር መብትም እኮ እዛው ውስጥ አለ። ሀሳብ የማቅረብ መብት እኮ አለ። እነሱ እኮ መገደብ የለባቸው መገደብም የለባቸው። እኔ ግን በአሁን ባለ እምነት አሁን ያንተ ቃል ነው መመጠን ያልከው ለዚህ ሀገር የሚመጥን አይደለም ሲባል ምን ቢሆን ነው የሚመጥ? ነው የቀረ ነገር ካለ መጨመር ይቻላል ያልሆነ ነገር ካለ መቀነስ ይቻላል። ይሄ አገር ግን የቤተ መንግስት መጻፊያ ቤተ ሙከራ አይደለም። ኃይለ ሥላሴ አንድ ህገ መንግስት አላቸው። ደርግ ሲመጣ አዲስ መንግስት ይሄኛው ሲመጣ ይጽፋል። ይህን ዝም ብለን ስን ምንኖረው ማለት ነው። ይሄ ህገ መንግስት ተንተርሶ የተነሳበት በዓለም ደረጃ አቀፍ ደረጃ የታወቁ ህጎች አሉ። የዚህ አገር የፖለቲካ ጥያቄዎች አሉ። እነዛን በመመለስ ደረጃ አሁን በዚህ ዓለም ላይ እስከምናውቀው ከምናውቀው የቡድንም የግልም መብቶች ደረጃ ላይ ስታየው በቂ ህገ መንግስት ነው። ህገ መንግስትን ግን ስንጽፍ አኖርም። የህገ መንግስት ጻፊ ሀገር አደለንም። ይሄኛው ህገ መንግስት ለአሁኑ በቂ ነው መልስ ለመመለስ ይቻላል። ነገር ግን ስራ ላይ ስላልዋለ ባለፈው ጊዜ አሁን ስራ ላይ እናውለዋለን። ስራ ላይ ስናውለው የቀረውን እናሻሽላለን። ያንን ነው ያልከው። የመናገር መብት የመፈለግ መብት ሊኖርህ ይችላል።